የመረጃምባ ምንጭ ቀዳሚ ለውነት የቆመ የፍትሃ ጋር ጸንቶ የሚጓዝ ከተገፉት ጋር ሃሩን፣ ሃሩን ሚዲያ። ቢስሚላህ አልሐምዱሊላህ። ዛሬ እዚህ የተገኘን እህቶች ስለ ኖቬምበር 15 የሃሩን ሚዲያ ፈንድራዚንግን በተመለከተ ያለንን ከኋላ ሁነን የምናደርግ እህቶች ያለንን ሀሳብ እንዲሁም ለፕሮግራሙ ምን ተዘጋጅቷል የሚለውን ለመነጋገርና እንዲሁም ለህዝብ ለማቅረብ ነው ኢንሻላህ። በጀመሪያ ራሴን ላስተዋውቅ፣ ስሜ ሰይዳ ሀሰን እባላለው የምኖረውም በሜሪላንድ አካባቢ ነው። ሶ ይህንን በማሰብ አሁን ትልቅ ፕሮግራም እያዘጋጀን ነው። ኖቬምበር 15 የሀሮን ሚዲያ ፈንድሬይዚንግ ፕሮግራም ቀን ነው እንሻላ ያህንን በተመለከተ እኔ አሁን እዚህ ጋር ያው ብዙ ዑለማዎች ኡስታዞች ብራዝ ትልልቅ እውቀት ያላቸው ወንድሞች እህቶች ብዙ ነገር ብለዋል፣ ስለ ሀሩን ስለ አብድራሂም ስለ ሀሩን ሚዲያ እኔ ብዬ መጀመር ብቻ ካልሆነ በስተቀር ልጨርሰው አልችልም። ግን ደግሞ ያው በዚህ አጋጣሚ እኔ ልናገር የምችለው ስለ ኖቬምበር 15 ስላለን ስለ ትልቁ ፕሮግራም ስለ ፈንድሬዚንጋችን ነው። እና በተወሰነ እኔ እንደው እንድናገር የፈለግኩት በምግቡ ዙሪያ ብናገር። ማሻላ እጅግ በጣም እጅግ በጣም የሚጣፍጥ ምግብ የምሳ ፕሮግራም አለን። እንዲሁም ስዊቶች፣ ፍሩት፣ ሻይ፣ ቡና እያልን በጣም ጥሩ ፕሮግራም ይኖረናል። እንሻላ ከወዲሁ ላስታወሳችሁ ምፈልገው ምሳም ምንም ሳትሉና ጥሩ ፕሮግራም ይኖረናል። እንማማራለን ብዙ ስለ አገራችን የማናውቀው ነገር ብዙ እናውቃለን። ትላልቅ የዲኢን ዳዒዎች ኡስታዞች ተጋብዘዋል። እንዲሁም በጣም የሚገርም ዶክመንተሪ ፊልምም አለን። እንሻ አላህ እሱንም እናያለን ዲቴል በእለቱ ሳትቀሩ መቅረት ሳይሆን ሳታረፍዱ መጥታችሁ ሁሉንም ፕሮግራም እንድትከታተሉ በጊዜ ኑልን እያልን በትህትና እናስታውሳለን። እህቶቼ አጠገቤ አሉ። ሌላውን ደሞ እስኪ እነሱ ለእነሱ ልስጣቸውና እነሱ ይበሉ። እንሻአላ ጀዛኩም ላሂረን፣ እመለሳለሁ እንሻላ። ለእውነት የቆመ የፍትህ አጋር ጸንቶ የሚጓዝ ከተገፉት ጋር ሃሩን ሀሩን ሚዲያ። ቢስሚላህ ረሕማን ረሒም። አሰላሙ አሌይኩም ወረሕመቱላሂ በረካቱሁ። ዛሬ እዚህ ሀሩን ሚዲያ የተሰባሰብንበት ዋናው ምክንያታችን ሀሩንን ሰፖርት ለማድረግ በመላው ዓለም የተሰባሰባችሁ እንዲሁም በመላው አሜሪካ እንዲሁም ዲኤምቪ ኤሪያ ላይ የተሰባሰባችሁ ወንድምና እህቶች ለእናንተ ይህንን መልእክት ልናደርስ ነው በኖቬምበር 15 በዚሁ በሜሪላንድ ኮሚኒቲ ሴንተር ላይ በሰፊ አዳራሽ በአማረ የተዋበ ዲኮሬሽን፣ እራት፣ የልጆች ፕሮግራም፣ በጣም በብዙ ነገር ይሄ ነው በማይባል ስዊት ቡናና ሻይ ይሄ ነው የማትሉት አይነት በጣም ቆንጆ ፕሮግራም አድርገን እየጠበቅናችሁ ነው። እንጠብቃችኋለን። ይሄንን ፕሮግራም ደግሞ ሊያዘጋጁ ከቦርዱ ጋርና ከአብድራሂም ጋር ተወያይተው በጣም ውድና ብርቅዬ እህቶቻችን ከጀርባችን። እኛ እዚህ ቦታ ላይ ያለ ነው አራት አምስት ስድስት ነን ና እነሱ ግን ኦልሞስት ወደ ሀያ አምስት እህቶቻችን ለዚህ ጉዳይ ወላሂ፣ እኔ ይሄ ነው ለማለት እንኳን ቃላት የለኝም። ከጎናችን ቆመው ይህንም ፕሮግራም በከፍተኛ ሁኔታ በሰላም በጥሩ ሁኔታ አስተናግደው ለመሸኘት ስታንድባይ ያርገዋል ና ታዳሚያን በሙሉ ደግሞ እንዳላችሁ በኮሚኒቲ የተጋበዛችሁ በግል የተጋበዛችሁ የበድር፣ የስልጤ፣ የኦሮሞ የጉራጌ የወርጂ፣ ሁላችሁም አንዱ ተጠርቶ አንዱ አይተውም። ፈርስት ጅራ በሙሉ ዴሚቬሪያ ያላችሁ ሰዎች እንዲሁም ከሌላ ስቴት መምጣት ምትፈልጉ ይሄንን ፕሮግራማችንን መታችሁ እንድትታደሙ እንፈልጋለን። በጣም ቆንጆ አዳራሽ፣ ቆንጆ ምግብ፣ ቆንጆ ሻሂ፣ ቆንጆ ቡና በቆንጆ መስተንግዶ እንጠብቃችኋለን። ሀሩን ሚዲያ ወላሂ ካላችሁበት ከየስቴቶቹ እንኳን መታችሁ ብትረዱት ዲዘርቭ ያደርጋል። ወላሂ ይሄ የሃሩን ሚዲያ ለሙስሊሙ ዑማ ለኢትዮጵያ ሙስሊም አይንና ጆሮ ነው። ለብዙ ዓመታት ወላሂ እኛ በተለያየ ነገር ላይ በብዙ ቦታ ስናይ እንደሱ ለኢስላም የሰራ ሰው የለም። ውሸቴን አይደለም። እኔ ደቡብ ተወልጄ ስላደግኩኝ በሆነ ነገር ለሆነ ነገር የሆነ መስጊድም ቢፈርስ መስጊድም ቢሰስ ልጆች ቢታሰሩ በሆነ ነገር ወላሂ ባጢል የሆነ ትክክል ያልሆነ ነገር ላይ ሰው የሚበደልበት ቦታ ለሀቅ ሮጦ የሚቆም ሚዲያ ሃሩን ነው። ይሄን ሁላችንም እናቀዋለን። ስለዚህ በዛ መልክ ይህንን ሚዲያ መደገፍ የሁላችንም ግዴታ ነው። እኛም ተወልደን ባደግንበት አካባቢ በደቡብም በሰሜንም በምስራቅም ብንሄድ ወላሂ እኔ እንጃ ምለው ነገር እያነሰኝ ነው እንደውም አይንና ጆሮ ነው ያልኩትና ይህንን የሁሉም ሰው እውቀት እንትን ተደርጎበት በደንብ ሊደገፍ ከፍ ያለ ሚዲያ ሆኖ በመላው አለም በጥሩ ሁኔታ ከዚህ በኋላ ወላሂ ምንም ሳይጀግረው ብቻውን ሳይሆን የሁላችንም ገዛ በተሞላበት ሚዲያውን ከፍ አድርገን ወደዚሁ እንድንወስድ ይህንን ፈንድሬዚንግ እንግዲህ ይሄው እንጠብቃችኋለን፣ ሁላችሁም እንዳትቀሩ። ትኬታችን 5050 ዳላር ኦንላይን ላይ አለ፣ ከዛ የእህቶች ስልክ ቁጥር አለ። በዛ እየደወላችሁ ብትመጡም ባትመጡም ቲኬቱን መግዛታችሁ አጅራለሁ። ይሄ ወላሂ አንድ ቦታ ላይ ሰደቃ ጃሪያ እንደጣላችሁ ነውና ስለዚህ ይህንን ጉዳይ በደንብ አድርጋችሁ ያዙ፣ ትኬት ብያለው። ለልጆቻችሁ ደግሞ እንዳታስቡ፣ ለልጆች ቦታ አለ፣ መጫወቻ አለ። በሚገባ ሆነን ነው ተዘጋጅተን የጠበቅናችሁ ከኔ ደግሞ የተረፈውን ደሞ ሌሎች እህቶቼ ሌላ ሌላ ሀሳብ ይሰጡበታል። ሚዲያው ላይ ደግሞ ያለውን ነገር እየተከታተላችሁ አደራ አማና። ኡስታዞቻችን ደግሞ ከየስቴቱ ለዚህ ጉዳይ እየመጡ ነው። የእነሱንም ዳዕዋና እንትን አስሞርክ ዘን ቆንጆ የሆነ ፈንድሬዚንግ ዲነር ይኖረናል። ኖቬምበር 15 አማና ኑላለሁኝ። ሃሩን ሚዲያ የትጋት አርማ ታሪክ መዝጋቢ የመረጃምባ ምንጭ ቀዳሚ፣ ለውነት የቆመ የፍትህ አጋር፣ ጸንቶ የሚጓዝ ከተገፉት ጋር ሃሩን፣ ሃሩን ሚዲያ። ቢስሚላህ ራህማን ራሂም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። በአለም ዙሪያ የምትገኙ ውድ የሙስሊም ኡማ በሙሉ ሰላሙ አሌይኩም ወረመቱላሂ ወበረካቱሁ። እንግዲህ ዛሬ እዚህ የተሰበሰብ ነው፣ እህቶች ለኖቬምበር ፊፍቲን ለሚደረገው ሃሩን ሚዲያ ፈንድራዚንግ ነው ዚጋ ያለነው እህቶች ህቶች እንግዲህ የተወሰንነን ሌሎቹን ወክለን የመጣነን እንጂ ከኋላችን ከጀርባችን በጣም ብዙ የሚሰሩ ውድና የተከበሩ እህቶች አሉ። ያው እነሱም በመወከል ነው እዚህ ጋር ያለ ነው። ትንሽ ስለ ፕሮግራሞቹ እህቶች እንደተናገሩት ስላለው ነገር ያው እየደረሰም ስለሆነ እንዳው እንዳትረሱትም ለሐሳብም ምን አለ ምንድን ነው የሚለውን ነገርም ያለውን ነገር ትንሽ መግለጫ ልናረግ ነው። እዚያ የተሰበሰብ ነው ኢንሻላህ። እንግዲህ በብዛቱን እህቶች ገልጸውታል፣ ግን እንዳው እኔም በራሴ በኩል ማለት ያለብኝ ይልበል። እንግዲህ ሃሩን ሚዲያ እኔም እዚህም ብዙ አልቆየሁም፣ ግን እዚህ አካባቢ በእህቶች ምክንያት ነው የመጣሁት። ሃሩን ሚዲያ ነው ያየሁት። ግን ወላሄ ውስጡ ገብቼ ሳየው ማደግ እንዳለበት መረዳት እንዳለበት ብቻውን ብዙ የሚለፋ እንደሆነ አይቻለው። እንግዲህ አለም ላይ አሁን ላይ የሶሻል ሚዲያ የሚዲያዎች ሀይል ነው ብዙ ቦታ ላይ ያለው። ለዛ እንደ ሙስሊም ኡማ እኛ የምናውራበት ችግራችንን የምንናገርበት ብንበደል እንኳን በዳይ ሊያወጣ የሚችለውን ሳይሆን በእኛ በኩል ልናስተላልፍ የራሳችንን ራሳችን ልናስተላልፍ የምንችልባቸውን ነገሮች እንደ ሚዲያ እንደ ሙስሊም በጣም አስፈላጊ ስለሆነ ያንንም ስለማምን ነው እዚህም የተገኘሁት። ና መጥቼ ካየው በኋላ ወላሂ በጣም ማደግ የሚችል ከዛ በላይ መስራት የሚችል ብዙ የሰራ በየአካባቢው የሄዱ ብዙ የሰሩ የሰሩት ነገር አለና ያንን ደግሞ እኛ እንደ ኡማው እንደ ሙስሊም ማህበረሰብ ሁላችንም የግላችሁንን ነገር ማድረግ የሚገባንን ነገር ማድረግ አለብን ብዬ ስለማስብ ነው እዚህ ቦታም የተገኘው። ሌሎቻችሁም አሁን መናገር የምፈልገው በዚህ ጉዳይ አሁን በኖቬምበር ፊፍቲን ብቻ ሳይሆን ከዛም በኋላ ላለው መታችሁ በሩ ክፍት ነው። እኔም ስመጣም ያየሁትን ነገር ና ማወራው ና በማንኛውም ሰዓት አብዱራሂምን መታችሁ ምን እንደሚሰራ ማናገር ከፈለጋችሁ ክፍት እንደሆነ ነው የማቀው። ኢንሻላ ከዛ በኋላም ባለው ነገር መታችሁ ማውራት ማግኘት እሱ መርዳት የምችሉበት ሁላችንም የተለያየ ተሰጠዋለን። በዛም አብዱራሂምን ማገልገል ትችላላችሁ ብዬ አስባለሁ። ኢንሻላ ያንን ሁላችሁም አለኝ አግዛለሁ ብላችሁ የምታስቡ ሰዎች እዚህ ላይ እንድታስቡበት እፈልጋለሁ። በኖቬምበር ፊፍቲው ላይ ግን ኢንሻላ ፈንድራዚንግ መደረግ ስላለበት ማገዝ ስላለብን በዛ ሰአት ላይ እንግዲህ አሪፍ ፕሮግራም አዘጋጅተን እየጠበቅናችሁ ነው። ኢንሻ አላህ ሁሉም እንደተናገሩት የተለያዩ ምግቦች አሉን፣ ፍሩቶች አሉን። እነሱን ዘና እያልን ግን ደግሞ እሱንም መርዳት ባለብን ነገር እየረዳን እንድናልፍላለው። ከዛ በተረፈ ባትመጡም ትኬቶቹን ይሄ ፈንድራዚንግ እሱን ለማገዝም ስለሆነ ባትገኙም ትኬቱን ገዝታችሁ በኦንላይን አሉ ትኬቶቹ። የተለያዩ የዜልና ካሻፕ በሀሩን ሚዲያ ዜልና ካሻፕ ማድረግ ትችላላችሁ፣ ኦንላይን መግዛት ትችላላችሁ። የምትመጡም የማትመጡም እንግዲህ ትኬቱን ገዝታችሁ ሀሩን ሚዲያን እንድትደግፉ ላለው። ሀሩን ሚዲያ ብዙ የመስራት አቅም ያለው ብዙ የሚሰራ ለሙስሊም ዑማ የሚሰራ ሚዲያ ነው። ኑ አግዙት እኛ የምናግዘው አብረን ወደፊት ዋን ኡማ ዋን ጎል ላለው ሰላሙ አሌይኩም ወረሕመቱላሂ ወበረካቱ ስፋ ሊለኮስ ነገ ሊተለም ሆነን ልንዘልቅ የኡማ ቀለም እንቅፋት ቢያይል ምን ቢያካብብም ተረቱ መቆም አይታሰብም በጥረት በትጋት በአላህ ማበርታት እዚህ ደርሰናል አልፈን አመታት ዛሬም ተባብረን እንድናዘነው የሁላችን ወድረማ ነው። አሰላሙ አለይኩም ወራህመቱላ ወበረካቱ። ስሜ ሀቢባ ሀሰን ይባላለው። በሃሩን ሚዲያ የቦርድ አባል በመሆን አገለግላለው። እና ስለ ሀሩን ሚዲያ ብዙ ተብሏል፣ ብዙ ተወርቷል። እኛም ብናወራ ዛሬ ጀምረን እስከ ነገ የሚያልቅ ነገር አይደለም። በጣም ታላላቅ ስራዎች አሉት። አዲስ አበባ ላይ ያለው ስቴዲዮ ከአሜሪካ ካለው ከዋሽንግተን ዲሲ ስቴዲዮ ጋር በመመካከር በመነጋገር ብዙ ስራዎችን እየሰራን ነው አልሐምዱሊላ ረብ ልዓለሚን። ግን አሁን ያው ሰው እንዲያውቀው የምንፈልገው ሚዲያውንም በመከታተል ሜምበርሺፕም በመመዝገብ አሁን በኒቬምበር አስራ አምስት ታላቅ ፈንድሬዚንግ አዘጋጅተናል፣ እንሻአላህ ከጣፋጭ ምግቦች ጋር ከጥሩ ጥሩ ነገሮች ጋር እየጠበቅናችሁ ነው። ትኬቱ በየኮሚኒቲው ይገኛል። ኮሚኒቲዎቹንም በዚህ አጋጣሚ ማመስገን እንወዳለን። ትኬታችንን ተቀብላችሁ እየሰጣችሁ ነው። በየኮሚኒቲው ይገኛል ትኬቱ። ሌሎችም እህቶች ላይ አለ በየእጃቸው ላይ፣ ስልክ ቁጥራቸውም አለ። ዜልም ይቻላል። በአብዱራሂም ስልክ ካሻፕ ሁሉ ነገር አለን እንሻ አላህ እየገባችሁ በየግሩፑ እያያችሁ ትኬት ይዛችሁ ተዘጋጁ እላለሁኝ። የዛን ቀን አይቀርም፣ በፍጹም አይቀርም። ቢቀር እንኳን ትኬቱ ይገዛል እንሻአላህ። ሌላ ደግሞ ማለት የምፈልገው ያው ወንድና ሴት አንቀላቅልም። አዳራሻችን በጣም ሰፊና ትልቅ ነው። ወንድ ለብቻ ሴት ለብቻ ነው የምናደርገው። ምግቡም እንደዛው ነው የሚሆነው እንሻላ። ሸሪያችንን በሚያዘን መልኩ ነው የምንሄደው በኢዝኒ ረቢ እና በር ላይ ወጣት ሴቶችና ወጣት ወንዶች እናደርጋለን። ትኬት እያዩ የሚሰጡት እስቲካር አለ። እኛም እዛው አካባቢ እንግዶችን በመቀበል እንገኛለን እንሻአላ። ዝግጅቱ በጣም ያማረ ነው። በጣም እየተዘጋጀንበት ነው። እኛ እዚህ ጋር ያለነው እህቶች ብቻ አይደለንም። በጣም ብዙ እህቶች ከኋላችን አሉ እንሻአላህ። በጣም የሚረዱን ብዙ ሰፖርት የሚያደረጉን፣ በየጊዜው ሚቲንግ እያልን የምንጠራቸው ገንዘባቸውን፣ ሁሉ ነገራቸውን ከኛ ጋር እያሳተፉ ያሉ እህቶች አሉን። አልሐምዱሊላህ ረብ ልዓለሚን እነሱንም ማመስገን ወዳለሁ በዚህ አጋጣሚ። ሀሩን ሚዲያ ብዙ ይባልለታል እና አሁን ግን ይሄ ፈንድሬዚንግ በጣም ሰው ሁሉ እንዲመጣና እንዲያይ እንፈልጋለን። መልእክቱን እንዲሰማ እንፈልጋለን። ዶክመንተሪውን ብታዩ ወላሂ ለአዚም ምን እያረኩ ነው ነው ምትሉት። እና ምን አርግ ያለው እስካሁን ለዲኔ ይሄ ሁሉ ነገር እየተካሄደ ከጀርባ ብላችሁ ትላላችሁ። እኛ ስላየነው ውስጡም ስላለን ነው። እና ኑ ጎብኙ። እዛም በየቢሮም ቤሩ ቢሮም እየመጣችሁ ብትጎበኙ አብዱረሂም ሁሌም በሩ ክፍት ነው፣ ልታዩት ትችላላችሁ። በሚረዳው ነገር አሁን እህቴ እንዳለችው ዘሙ መርዳት ትችላላችሁ። በሩ ምንጊዜም ክፍት ነው፣ እና እርዱን እንላለን። እንሻ አላህ በአስራ አምስቱ ኖቬምበር አይቀርም ኮሌጅ ፓርክ ኮሚኒቲ ሴንተር ትኬቱ ላይ ያለ አድራሻው እንሻአላህ እየጠበቅናችሁ ነው። በሁሉ ጥሩ ነገር ተዘጋጅተን ላለው አንድ ኡማ አንድ ጎል ጋቢ የኡማ አንድነት ሆኖ ግባችን ለኢስላም ታምኖ አላቅልባች ቢስሚላህ። አሰላሙ አሌይኩም በድጋሚ መጣው። ምናልባት በኮሚኒቲያችን ብዙ ጊዜ ባልና ሚስት ወይም የትዳር አጋር የሆኑ እህትና ወንድሞች አብረው አይመጡም። ዚስ ታይም ግን ማንም ሰው ቤት መቅረት የለበትም። ምክንያቱም እጅግ በጣም ትልቅ ሰፊ አዳራሽ ለቤቢስተር የሚሆን እንዲሁም በጣም ብዙ ቤቢስተሮች ውጭም ወስደው የሚያጫውቱ ወን ወንዶች አሉና በዚህ ምክንያት አይደረግም። ቤቢስተር አለን። እንዲሁም ደግሞ ወንድሞች አሉ እኛን ከኋላ የሚረዱን በጣም በጣም ለኮሚዩኒቲ የሚያገለግሉ በጣም ጥሩ ወንድሞች አሉን። ወንድሞቻችን በፓርኪንግም ዙሪያ በተለያየ አይነት እርዳታ ላይ የሚረዱን ወንድሞች ሌሎች አሉን እና ምንም ኤክስኪዩዝ የለም። ለልጆቻችን መጫዎች አዳራሽ እንዲሁም የተለያየ የልጆች ምግብ ፒሳ፣ ላዛኛ ሞኮሮኒን ቺዝ የተለያዩ ነገሮችን አዘጋጅተን ለልጆችም እየጠበቅን ነው። ምንም ኤክስኪውዝ የለም። በኖቬምበር 15 የሁላችንም ፕሮግራም በኮሌጅ ፓርክ በሃሩን ሚዲያ ፈንድሬዚንግ ነው ኢንሻአላህ። ይህንን በተትና ላስታውስ ፈልጋለሁ። እህቶች እንዳሉት እዚ ጋር እኛ ወክለን የመጣ ነው 29 ወይም 25 እህቶችን ነው ከኛ ጀርባ ሁነው ሁሉንም በምንጠራቸው ጊዜ የመጡ በገንዘብም በጉልበትም በአስፈላጊው ነገር አንድም ቀን እንኳን አይመቸንም ብለውን አያውቁም። ስብሰባ ኢመርጀንሲ እንኳን ብለን ብንጠራቸው ሁሉም በተባለችው ሰከንድ ነው የመጡት። እና እነሱን እኔም ደግሜ ላመሰግን እወዳለሁ። ጀዛኩም ላሄር ልለወዳለሁ። እንሻላ አሁንም ቀጠሯችን ኖቬምበር 15 በሃሩን ሚዲያ በፈንድሬዚንጋችን